ብሩኬና ሀይሚዬ እንግዲህ ዱባይ ላይ በሰላም ገብተናል፣ በተለመደው ሰዓት ጠብቁን ብለዋል። ሰላም ሰላም፣ ጤና ይስጥልኝ የእጹብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደና ናችሁ ወይ? እኔ በጣም ደና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ዛሬ ደግሞ ለየት ባለ ቪዲዮ መጥቼላችኋለሁ እሱንም ደግሞ ሀይሚዬና ቡራጌ እንግዲህ ጠብቁን ደግሞ በሰላም ገብተናል ቤተሰብ ብለዋል ማለት ነው። እንግዲህ ዱባይ ላይ ፏ ፍሽ ድምቅ እያሉ ይገኛሉ ማለት ነው ሁለቱ ወጣቶች። እንዴት ደስ ይላል! እኔ በበኩሌ በጣም ደስ ብሎኛል። ቤተሰብ እንኳን በሰላም ገባችሁ። ሀይሚዬ፣ ቡራጌ የእኛ ድምቀቶች ማለት ነው የኛ ድምቀቶች የሚዲያው ድምቀት እንዴ አሁንም አኮ በቃ ሁላችንም ሳቅ በሳቅ ነው የሆነ እዛ ጋ ብርሽና ሮታ ታርቀዋል ማለት ነው። እዚህ ጋ ሀይሚዬና ቡራዬ ደስ የሚል የፍቅር ጊዜ እንግዲህ ሊያሳልፉ ዱባይ ገብተዋል። ደስ አይልም እና ከዚህ በላይ ምን ደስታያል? እፎይ እንላለን። ከዚህ በኋላ መጨነቅ ማሰብ ምናምን ከተጣላ ከወረደ ምናምን አንልም። እንዴ እውነት ተመልካችን እኮ ተጨናነቀ ቁም ነገር ማለት ነው። ስለዚህ አሁን ላይ በቃ እኛ የምንደሰትበት ጊዜ ነው ማለት ነው። እና እንዲያው እንግዲህ ሀይሚዬ እንዴት አያችኋት ግን እንዴት አያችኋት? በነገራችን ላይ ያለበሰችው ቀሚስ ያምራል። ትናንትና የሆነ ቪዲዮ ተለቋል። ማነው ስሟ? በእናታችሁ ንገሩኝ። ከኤፍሬም ጋር የምትሰራዋ ልጅ ማለት ነው። በሷ ቻናል እኔ ቻናል እንዳላት ራሱ አላቅም ነበረ የሚገርማችሁ ነገር ማለት ነው እና ትናንት ነው ያየሁት ማለት ነው። እነ ሀይሚዛ ቪዲዮ ተሰርቶ እንደውም በአብረሸዋቴጅ ምናምን እሱ ጥሎች ልሄድ ነው ብላት የሆነ ፕራንክ አድርጋ ነበረው ማለት ነው እና በጣም ነው የምወዳት ልጅቷን ግን ዩቲዩብ እንዳላት እራሱ አላውቅም ነበረ እና ሀይሚ እዛ ላይ ቁምጣ ነበር የለበሰችው። ሀይሚ እግሯ ትንሽ ቀጠን ስላለ ቁምጣ ብዙም አያምርባት። ይቅርታ እውነት፣ አይ ስሬት ማለት ነው ብዙም አያምርም ቁምጣ። አሁን ትናንትና አንደኛ ስፍት ያለ ነው ብዙም አያምርም፣ ግን ዛሬ ግን የለበሰቻት ቀሚስ ማለት ነው፣ ኦሆ ስታምር ይሆናል አይደል? በቃ ሞዴል ሞዴል ያው ያላማረበትን አያምርበትም የሚያምርበትን ያምርበታል። እንደዛ እያለን ማድነቅ አስተያየት መስጠት ግዴታ ነው እንጂ ይሄ ሀይሚ ትናንትና የለበሰችው ቁምጣ አያምርባትም ማለት ጥላቻ ምናምን እንዳይመስላችሁ ማለት ነው። እኔ እይታ ማለት የተለያየ እይታ፣ የራሳችንን እይታ ይኖረናል ማለት ነው። እና የትናንትና ቁምጣ አያምርም፣ እውነት ለመናገር አላማረባት ምንም ነገር ማለት ነው። እና ታውቃላችሁ ሀይሚ ቀሚስ ስትለብስ በጣም ነው የምታምረው። እንደምውም ሱሪ ባትለብስ ነው የምለው እኔ ብዙ ጊዜ ማለት ነው። ሀይሚ ሱሪ አያምርባትም፣ ግን ቀሚሶች በጣም ያምሩባታል በጣም እንዴት አርጌ እንደምነግራቸው አላቅም። ሱሪ ስትለብስ ምንም አያምርባትም እና የዛሬ ቀሚስ ደግሞ በጣም ያምራል። አጭር ናት ግን ቆንጆ አለባበስን የለበሰችው ማለት ነው። ዱባይን መስላለች። በቃ ዱባይ እንዲህ ቡራየን በቁምጣ ምናምን። ኦ ማይ ጋድ! ደግሞ ሰሞኑን በጣም እያማረባቸው ነው ያሉት ማለት ነው። እና ያስቀናሉ። አያስቀኑ መጥፎ ቅናት ምናምን ሳይሆን መንፈሳዊ ቅናት። እንዴት ነው! ወይኔ ደስ ሲሉ። መቼ ነው ኔት እንደው ከፍቅርዬ ጋር እንደዚህ መሆነው ምናምን ብላችሁ መቼም ያሰባችሁ ትኖራላችሁ እንግዲህ የልባችሁን መሻት ፈጣሪ ይፈጽምላችሁ። ይሁን ላላችሁ ነው ምለውና ያው ዛሬ ፖስት ተደርጓል ኮሚኒቲ ላይ ነገር ግን አይተን ነው የምንመሰክረው። እስኪ የዱባይ ቆይታቸው ዱባዮች እንዴት ተቀብሏቸው፣ አየሩስ እንዴት ነው? በነገራችን ላይ አሁን ላይ በጣም ጥሩ ሰዓት ላይ ነው የመጡት ምክንያቱ ሙቀት ብዙ ሙቀት የለም፣ ቅዝቃዜውም ደግሞ ብዙም አይደለም እና አሪፍ ጊዜ ላይ ነው የመጡት። እንደ በሙቀት ሰዓት ማ ቢመጡ እኮ አይችሉም አይችሉም። ምን አለ እንደ ሙቀቱን መታችሁ ብትቀምሱልን ማለት ነው፣ ብትቀምሱልን እንደት እንዴት እንደሚያንገበግብ የአረብ ሀገር ሙቀት ወጣ ስትሉ እንደ በረምጠር ነው የሚፋጀው እኮ። የሆነ ጊዜ ካስታወሳችሁ የአዲስ ዜማ ከወንድሞቹ ጋር ሄዶ ነበረ ና በስመ አብ እንዴት ቅልጥ እንዳሉ በቃ መኪና ውስጥ ሲገቡ ላብ በላብ ምናምን የሆኑት ማለት ነው። እና በጣም ገርሟቸው እና ይሄ ታይም ደግሞ አሁን የመጡበት አሪፍ ነው። ሙቀት ብዙም አይደለም፣ ቅዝቃዜም ብዙም አይደለም። አሪፍ እንትን ላይ ነው ያሉት። እና ለማንኛውም ዌልካም ዱባይ ብለናል ሀይሚዬና ቡራዬ ማለት ነው። ቡራዬ ለሁለተኛ ጊዜ ነው በቃ ዱባይን የውሃ መንገድ አደረገው እኮ ቡራ በአስራ አምስት ቀን ዱባይ አስባችሁታል። አስራ አምስት ቀን ምናምን ሀያ ቀን እንደዛ ነው የሚሆነው። አሁንም ማ ይሄ ደላ ሀይሚዬ ብሎ ነው ሀይሚዬን ፈታ ዘና ሊያደርጋት ነው በቃ፣ እንደዚህ ነው ከያዛችሁ አይቀር ማለት ነው የሚያስደስታችሁ ፍቅረኛ የያዙ እውነት፣ የሚያዝናናችሁ፣ የሚያከብራችሁ፣ የሚወዳችሁ። ይሄ እከክል ልከክልሽ የሚያመናጭቅሽ፣ ወንድ ለአንቺ ፍቅር ወይንም ደግሞ ክብር የሌለው ወንድ እንዳትይዙ። የእውነት ነው ምላችሁ እንደው ሴቶችዬ እውነት ነው እንደው፣ ይሄ በቃ እድሜ ሄደ ማግባት አለብኝ መውለድ አለብኝ ብላችሁ እንዳትጨነቁ። እኔ በነገራችን ላይ ተጨንቄ አላውቅም በእንደዚህ አይነት ጉዳይ። በቃ ፈጣሪ ካለ አገባለሁ ወልዳለሁ፣ አለቀ በቃ። እንደዚህ ጭ ነቅ አይ ማግባት አለብኝ እድሜ እየሄደ ነው ምናምን ብለን ማለት ነው ጋጠወጥ የሆኑ ወንዶች ላይ መውደቅ የለብንም። ወይንም ብራችንን ብልት አድርጎ የሚሄድ ወንድ ላይ ወይም ደግሞ የሆነ ነገር አድርገው የሚል ወንድ ላይ እንዳትወድቁ በቃ የሚያከብራችሁ የሚወዳችሁ የሚያዝናናችሁ ስሜታችሁን ሁሉ ነገራችሁን የሚረዳ ወንድ ነው ማግባት ያለባችሁ። በተለይ እንደው አረብ ሀገር ላይ ያላችሁ እህቶቼ፣ ብዙ ጊዜ ማለት ነው ቤተሰብም ሲደውል ነይ አግቢ ውለጂ፣ እድሜሽ ሄደ ነው፣ ጓደኞቻችሁም እንደዛ ነው የሚለው። እንደው ተራሩጣችሁ ማለት ነው እንደው ያልሆነ ወንድ እንዳታገቡ። በተለይ በአሁን ሰዓት ወንዶች ማለት ነው እባቦች፣ እባቦች ጅቦች ናቸው። ይቅርታ አድርጉልኝ። መልካም ወንዶችም ትኖራላችሁ ማለት ነው። ግን አብዛኛው ወንድ ግን ሾካካ ነው በዛት ሾካኮች የሴትን ብር ብልት አድርገው ላሽ ልቧን ስብር አድርገው ላሽ የሚሉ ወንዶች ስለሆኑ ያሉት የሞሉት ማለት ነው። ጥንቃቄ አድርጉ አድርጉ። እሺ ተማሩ። እስኪ እንደዚህ ሶሻል ሚዲያ ላይ አሁን በጣም ምርጥ ጥንዶች አሉ፣ ምርጥ ባለትዳሮች አሉ። በቃ ከእነሱ ብዙ ነገር መማር ትችላላችሁ ማለት ነው። እና ያው እኔ በጣም ነው የምማረው በነገራችን ላይ ማለት ነው። እንዴ ማለት ታፈቅራላችሁ እንደ ማንኛውም ሰው የሆነ ነገር ሲፈጠር የሆነ ልትጎዱ ትችላላችሁ። ግን ራሳችሁን መጉዳት ማዘኑ ምናምን በቃ ምናምን አስፈላጊ ነው ብዬ አላስብም። በቃ ሕይወት ይቀጥላል። ወደ ራሳችሁ መመለስ አለባችሁ። ራስ ደህና ራስ ደህና ብላለች እንትን ራሱ እኮ እንዴ እና ከራስ በላይ ንፋስ ነው። ራሳችንን መጠበቅ አለብን መንከባከብ አለብን እና እንደዛ እንደዛ ነው። ስለዚህ እንደ ሀይሚዬ መሆን እንችላለን ማለት ነው። መሆን እንችላለን እንደ ቡራዬ አይነት እንባል ያጋጥመን ምርጥ ልጅ ማለት ነው። እንደ ቡራዬ አይነት ባንድ ትቀልላላችሁ እንዴ። ለማንኛው ውድ ቤተሰቦች የዛሬ ቪዲዮ እንግዲህ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንልን። ፈጣሪ ሀገራችንን ኢትዮጵያን ሰላሟን ይመልስልን፣ ፍቅሩን አንድነቱን ይስጠን። ከምንም በላይ ለሰው ልጅ ፍቅር አንድነት ነው። ቤተሰብ እንዳትዘነጉ። ይህን ነገር እውነት ነው የምላችሁ፣ እንዳትዘነጉ።